በአሁኑ ወቅት የዚች ሀገር ፖለቲካ በሁለት እርስዎ በተለያዩ መድረኮች እንደሚገልጹት ዋልታ ረገጥ ጫፎች ላይ ያረፈ ይመስላል። አንደኛው በጣም ጫፍ የወጣ ብሔርተኝነት፣ ሌላኛው ደግሞ በኢትዮጵያዊነት ወይም በዜግነት ፖለቲካ ላይ የተመሰረተ አካሄድ አለ እና የእርስዎ መንግስት ይህንን በተለይ በቴንሽን የተሞላ ይመስላል አሁን ያለበት አካሄድ እና ይህን ለማስታረቅ ምን አይነት ጥረቶች ያደርጋል? ተስማምተው እንዲሄዱ ለማድረግ ማለት ነው። ሌላው ከዚህ ከሬዮት ዓለም ለውጥ ጋር በተገናኘ እርስዎ የሚመሩት ድርጅት ኢሕአዴግ የአዴፓም፣ እንደዚሁ ኦዴፓም በሬዮት ዓለም ላይ በልማታዊ መንግስት አስተሳሰብ ነው ሲዘወር የቆየው፣ ከለውጥ በፊት ማለት ነው። አሁን የሬዮት ዓለም ለውጥ አለ ወይ? እሱ ተጨባጭ አካሄዱ ምን ላይ ነው ያለው የሚለው እንዲመልሱልኝ ነው። ወደ ጥያቄ ሲመጣ በኢትዮጵያ ውስጥ አሁን ሁለት መንግስት አለ የሚሉ ወገኖች አሉ። በተለይ እርስዎ የእርስዎ መንግስት በተለያየ ጊዜ የሚያወጣቸው ፖሊሲዎች፣ አሰራሮችን ቀድሞ የሚቃወሙ አካላት አሉ፣ በተለይ በትግራይ ክልል መንግስት በኩል እና ይህን ነገር ለማስታረቅ ምንድን ነው እየተሰራ ያለው? ከእርስዎም ሆነ ከፓርላማ የሚወጡ አሰራሮችን እንደ ሀገር እንዲፈጸሙ ወደ ታች የሚወርዱ ጉዳዮችን ቀድሞ በመቃወም በኩል የትግራይ መንግስት የሚቀድመው የለም እና ይሄ አካሄድ እስከ መቼ ነው? እነዚህን ለማስተካከልስ በጋራ እየሰራችሁ ነው ወይ? አመሰግናለሁ። ጋሻው ከየት እንደሆነ ከየትኛው መገናኛ ብዙሀን እንደሆናችሁ? ጋሻው ከአማራ ብዙሀን መገናኛ ድርጅት አዲስ አበባ ቅርንጫፍ። አመሰግናለሁ፣ ክቡር ጠቅላይ ሚኒስትር። ከኢትዮጵያ ዜና አገልግሎት ምን ይችል አለማየሁ ይባላሉ። እንግዲህ አሁን እንደሚታየው ማህበራዊ ሚዲያ፣ እርሶም ገልጸውታል፣ በጣም በከፍተኛ ሁኔታ በፌክ ኒውስ እየተጠለቀለቀ ነው። ለዚህ ደግሞ እንደ ምክንያት የሚጠቀሰው እርስዎ አቅጣጫ እንዳስቀመጡት የመንግስት ከመንግስት አካላት መረጃ ቶሎ ቶሎ ለህዝብ እንዲደርሱ አሻሚ የሆኑ መረጃዎች የሚል አቅጣጫ ያስቀምጠው ነበር። እሱ ግን እየተተገበረ አይደለም። መረጃ ማግኘት በጣም አስቸጋሪ በመሆኑ የተነሳ ፌክ ኒውስ እየበዛ ነው የሚባል ነገር አለ። ይሄንስ እንዴት ነው ማስተካከል የሚቻለው ነው? በሁለተኛ ደረጃ በጠዋቱ መርሃ ግብር ቤተ መንግስቱ ግቢ ውስጥ ሲደረግ የነበረውን እየተቀየረ ያለውን ነገር አይተናል። በጣም ደስ የሚል ነገር ነው። ጋሻው እንዳለው ያው ለህዝብ ይፋ ቢሆን ጥሩ ነው። ነገር ግን ይህን በተመለከተ አሁንም ውዥንብር ይነሳል። ግንባታው የሚካሄደው ከመንግስት ወይም ከህዝብ እንትን ተነስቶ ነው፣ ከህዝብ በጀት ተነስቶ ነው፣ ማን ነው ፋይናንሱን የሚይዘው የሚል ነገር በተደጋጋሚ በሶሻል ሚዲያ ሲነሳ ነበር። ይሄ ነገር እንዴት ነው እየተሰራ ያለው የሚለው ለህዝብ ግልጽ ቢሆን የሚል ሀሳብ ነው። አመሰግናለሁ። የመጀመሪያው የጀማል ጥያቄ የዜግነት እና የብሔር ፖለቲካ ኢትዮጵያ ውስጥ ተካሯል። ይሄ እንዴት ይታረቃል ለሚለው አሁን ያለውን ለውጥ ለምነው ያመጡትን እየዘፈኑ አይፈጩትም እንደሚባለው ኢትዮጵያውያን በብዙ ዋጋ በብዙ ትግል በብዙ ሂደት ያመጡትን ሁሉም ሀሳብ በነጻነት እንዲገለጥ ያለም ፍላጎት ቶሎ ብሎ ማዳፈን ተገቢ አይደለም። በዚህ ምክንያት ብዙ የተራራቁ ሀሳቦች፣ የማይታረቁ ትርክቶች፣ ጊዜን ታከው የሚነሱ ሀሳቦች ኢትዮጵያ ውስጥ ይደመጣሉ። የእኔ እምነት እነዚህ ግሪቫንሶች፣ እነዚህ ሀሳቦች፣ እነዚህ ስሜቶች እየወጡ ሰፊ ውይይት የተደረገ ሲሄድ መልክ እየያዘ ይሄዳል። ሁልጊዜ በሁሉም ዓለም የለውጥ እንቅስቃሴ ውስጥ ወይም አንታይ እስታብሊሽመንት እንቅስቃሴ ውስጥ የከረረ ሀሳብ ያላቸው ወገኖች እና መካከለኛ ሀሳብ ያላቸው ወገኖች አሉ ለምሳሌ የአሜሪካውን የጥቁር ህዝቦች ትግል ብንወስድ ማልኮም ኤክስ የነበረው አቋም ኪንግ ከነበረው አቋም በጣም የራቀ ነው ሁለቱም ለጥቁር ህዝቦች የሚታገሉ ቢሆኑም ማልኮም ከረር ያለ ሀሳብ ያራምዳል ኪንግ መካከለኛ ሀሳብ ያራምዳል ሁለቱ ሰዎች አንዱ ሌላውን የሚሉ የሚተቹበት መንገድ አላቸው። ዋናው ነገር ኢትዮጵያውያን ማወቅ የሚገባቸው የከረረ ሀሳብ ይዘው የሚታገሉ ዋልታረገጥ የሆነ ሀሳብ የሚያነሱ ሰዎች በዓለም በአብዛኛው የትግል እንቅስቃሴ በራሳቸው ወገን የሚጠፉ ናቸው፣ ማልኮም ኤክስን ጨምሮ። የተካረረ ነገር እንደ ኢትዮጵያ ላለ ሀገር ብዙ እምነት ብዙ ብሄር ባለበት አገር እያንዳንዱ ሰው በኃላፊነት ስሜት ማየት ይገባዋል። ኢትዮጵያ ውስጥ ሁሉም ብሄር ቋንቋውን፣ ባህሉን፣ ማንነቱን ማሳወቁ ህገ መንግስታዊ ድንጋጌ ያገኘ እየተለማመድ ነው ያለ ነገር ነው። ነገር ግን የኛ ብሄር እውቅናና እድገት አጠቃላይ የሀገርን ገጽታ የሚያፈርስ እንዳይሆን ከሁሉም ፖለቲከኛ ነን ከሚሉ ሰዎች የሚጠበቅ ይሆናል። ነገሩን ግን እያካረረ ያለው ኢትዮጵያ ውስጥ እውነት ለመናገር ፖለቲከኞች ወይም ፖለቲካ ፓርቲዎች ናቸው ያሉት ወይስ አክቲቪስቶች ናቸው ያሉት? ፖለቲከኛና አክቲቪስት ያልተለየበት ድንበር ነው ያለ። አብዛኛው የፖለቲካ ፓርቲ ነኝ ብሎ ውድድር የሚያስብ ስብስብ ልክ እንደ አክቲቪስት ነው በነጻነት ጉዳዮች የሚያቀነቅነው። ይሄ ጉዳይ ይዋይደር እንጂ ፓርቲውን መልሶ ዋጋ ያስከፍለዋል። ፓርቲዎች በጣም ኃላፊነት በተሰማው መንገድ መንቀሳቀስ ይኖርባቸዋል። እየጠበበ መካከለኛው ኃይል እየበዛ ሌላው ኃይል ግን እየተደመጠ መቀጠል አለበት። እስራኤሎች አንድ አባባል አላቸው። በመካከለኛው ምስራቅ የመጨረሻው ዴሞክራት ሀገር እኛ ነን ይላሉ። ማስረጃ አምጡ ሲባሉ አረቦች እንኳን ፓርላማችን ውስጥ አለ ይላሉ። ሌሎች አረብ ሀገሮች ግን አንድ የእስራኤል ዜግነት ያለው ሰው ወደ እነሱ ሀገር ለመሄድ አስቀድመው ቪዛ ይከለክላሉ ይላሉ፣ እንደ ማስረጃ ይከራከራሉ። እዛ ውስጥ ያለ አንድ ሰውና ሁለት ሰው ምንድነው በፍልስጤም ሕይወት ውስጥ ያለው ሚና የሚል ተጨማኝ ጥያቄ አይነሱም። የመደመጥ መብትን የዲሞክራሲ አሻራ አድርጎ ይናገራሉ። በእኛም ሁኔታ የክረር ሀሳብ ያላቸው ሰዎች እርግጠኛ ሆኜ የምነግራችሁ መላ የኢትዮጵያ ሕዝብ በጋራ በትብብር በሰላም መኖር ስለሚፈልግ አክራሪ ኃይሎች የጊዜ ጉዳይ እንጂ ይጠፋሉ። እስኪጠፉ ግን ብዙ ኪሳራ ያመጣሉ እነሱም እንዳይጠፉ ኪሳራቸውም እንዲያንስ ሚዛናዊ መሆኑን መለማመድ ይኖርባቸዋል ብዬ አስባለሁ። የሪዮት ዓለም ለውጥ አለ ወይ? የሚለው ያው ሲኖር እንነግራቸዋለን፣ ካልነገርናቸው የለም ማለት ነው። የምናጠናቸው ጉዳዮች አሉ የምናሻሽላቸው ፖሊሲዎች፣ ስትራቴጂዎች አሉ። ያ በጋራ በኢህአደግ መድረክ አግባቢ ሲሆን ለህዝብ ይፋ ይደረጋል። ቀድሞ አሁን ያለው መንግስት ይሄን አይዲኦሎጂ ነው የሚከተለው። አሁን ያለው መንግስት ወደዚህ እያዘነበለ የሚል ግምት ንግግሮች ተገቢ አይደሉም። ተገቢም የማያደርጋቸው ምንድን ነው? እውነት ለመናገር ባለፉት መቶ ዓመታት ኢትዮጵያ በአይዲኦሎጂ አይደል የምትመራው። ዝም ብሎ አይዲኦሎጂ እያሉ እዛ ጋር ጊዜ ማባከም በራሱም አይዲኦሎጂ ሚናውን አለመገንዘብ ጋር የሚያያዝ የሆነ ለምሳሌ የሊብራል መንግስት የመጨረሻ ምልክት ተደርጋ የምትወሰደው አሜሪካ በወታደራዊ ኃይሏ ከፍተኛ ኢንተርቬንሽኒስት ናት። ሪሰርችን፣ ምርምርን፣ ግለሰቦችን ታግዛለች። ይሄ ነው ኢንተርቬንሽን። መንግስት ማለት ክፍተት ባለበት የሚሞላ ማለት ነው፣ ግን ሊበራል ናቸው ተብሎ ይነገራል። የምዕራቡ ዓለም መንግስታት ማዳበሪያን በሚመለከት አርሶ አደሮቻቸውን ድጎማ ያደርጋሉ እና በመርህና አይዲዮሎጂ ብቻ ሳይሆን አክቹዋል ፕራግማቲክ የሆነ አፕሮች መከተል ያስፈልጋል። ኢትዮጵያ ውስጥ አሁን ባለው ሁኔታ ምን ችግር አለ፣ እንዴት እንፈታዋለን እያሉ ፕራግማቲክ መሆን ካልተቻለ በንድፈ ሐሳብ ብቻ እንዳይሆን ጥንቃቄ ያስፈልጋል። ንድፈ ሐሳቦች ኢትዮጵያ ውስጥ ቦታ ቢኖራቸው ኖሮ እናቸንፋለን እናሸንፋለን ባልተጋደሉ ነበረ። ያ አይሰራም። ያ የማይሰራው ንግግር ነው። ፕራግማቲክ መሆን ያስፈልጋል። ችግሮቻችንም ኤግዞስቲቭሊ ማየት ያስፈልጋል ብዬ አምናለሁ። የግቢው ስራ በሚመለከት በኋላም ለተነሳው ምንጩ ግቢ የታደሰ ኢትዮጵያ የተጎዳች ገንዘቡ ስራው ና፣ የሚል ጥያቄ ስለሚነሳ አንዳንዶች ከእናንተ መካከል የመጻፍ ጸጋ አላቸው፣ አንዳንዶች የመናገር ጸጋ አላቸው፣ አንዳንዶች እግር ኳስ የመጫወት ጸጋ አላቸው። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ ልመና በጣም የሚሳካልኝ ሰው ነኝ እድሜዬም በሙሉ ማለት ነው ለምኜ ብዙ አላጣ በልመና ምርጫ ስወዳደር አጋሮ ላይ ትምህርት ቤት ዩ ሴንተር ምናምን የዛሬ 15 አመት ሰርቻለሁ በልመና በጣም ብዙ ፕሮጀክቶች ኢትዮጵያ ውስጥ ሰርቻለሁ አሁንም በልመና የምንሰራቸው ስራዎች አሉ። ነገር ግን ጊዜ ያልጠበቀ የሚባለውን ጉዳይ አንድ ነገር ስላስታወሰኝ ጥያቄው ከሱ እነሳለሁ የዛሬ አስር አመት ገደማ ከሜክሲኮ በቦሌ መንገድ ላይ ብዙ ጊዜ ፌዴራል ፖሊሶች መሳሪያ ይዘው ዱላ ይዘው አልፎ አልፎ ይቆማሉ እና በዚያ በማልፍበት ሰዓት ሰዎች ወክ እያደረጉ ልክ ፌዴራል ፖሊስ አካባቢ ሲደርሱ ሸሸት ሲሉ አያለም እና አስተዋልኩ። ይሄ ጉዳይ ከምን ተፈጠረ? ለምንድን ነው በየቦታው ፖሊስ የምናስቀምጠው? ፖሊስ አለ ማለት ሰው አዚፍ ሰላም የለም አይነት ፊሊንግ ተፈጥሮበት በሰላም እየተጓዘ ቆይቶ ፖሊስ ጋር ሲደርስ ነቃ ነቃ ይላል፣ ይሸሻል። ይህም ፕሮፖዛል ለመንግስት አቀረብኩኝ በወቅቱ ፖሊስ በየቦታው ባናቆም ከኤርፖርት ጀምረን ዋና ዋና ቦታ ላይ ካሜራ ሲስተም እናስቀምጥና አልፎ አልፎ ግን ፓትሮል እያስቀመጥን ችግር ሲያጋጥም ፓትሮል ሄዶ ይፍታው። ኔጌቲቭ እና ፖዚቲቭ ፒስ የሚባል ነገር አለ። ዝም ብሎ ሰላም አለ ሳይሆን ሰው በውስጡ አልቲሜት የሰላም ፊሊንግ እንዲኖረው የሚያደርግ ስራ ነው። ይህ ሀሳቡ በወቅቱ መንግስት ጊዜው አይደለም ስላለ ፕሮጀክቱን አልፈቀደም። ከዛ ፌዴራል ፖሊስ ጥያቄ አቀረብኩላቸው ትንሽ እንዲያግዙ እና ስራው እንዲሰራ፣ እነሱም በጀት የለንም አሉ። በወቅቱ ወደ ቻይና ተጓዝኩና የቻይና የተለያዩ ኩባንያዎች ፕሮጀክቱን አቀረብኩላቸው፣ ፈቀዱ። አንድም የኢትዮጵያ መንግስት ወጪ ሳይወጣ ከኤርፖርት ጀምሮ ሸራተን እስከ ሜክሲኮ ድረስ የሰርቪለንስ ካሜራ ሲሲቲቪ ካሜራ እና ኮንትሮል ሩም ያለው ፖሊስ ፌዴራል ፖሊስ ተሰራ። ፌዴራል ፖሊስ ስራውን ጀምረን ያን የሚያምር ኮንትሮል ሩም እስከምናስረክበው ድረስ እርግጠኛ አልነበረም። አንድም ኮንትራት የለንም። አንድም የገንዘብ ስምምነት አልጠየቅንም። በወቅቱ ከኢትዮጵያ ያገዙን አቶ አማረ አምሳሉ የሚባሉ የኢትዮጵያ ቴሌኮም ዋና ስራ አስፈጻሚ የነበሩት ሰው በፋይበር ኦፕቲክስ ዝርጋታ ከፍተኛ ድጋፍ አድርገውልን ነበር። ያኔ መነሻው ለሰላም ነበረ። አሁን አርቲፊሻል ኢንተሊጀንስ ላይ የሲሲቲቪ ካሜራ ሚና እንደዚህ ይሆናል የሚል እምነትና እውቀት ኖሮን አልነበረም። ዛሬ ግን በዓለም ላይ ኤርፖርቶች ብቻ ከተማ ሳይወጣ በብዙ ሺህ የሚቆጠር ካሜራ አላቸው። ለምን የሰው ልጅ አፍንጫውን፣ ጺሙን፣ ጸጉሩን ቅንድቡን ብዙ ነገሩን መቀየር ይችላል። ማስክ የለበሰ ማንነቱን ሊቀይር ይችላል። አንድ የሰው ልጅ መቀየር የማይችለው ታርጋ አለው። ያም ታርጋ የዓይኑ ቅድ ነው። የዓይኑን ቅድ ማስፋት ወይም ማርዘም አይችልም ሰው። ካሜራዎች ልክ ሰውን ሲወስዱ መላ ማንነቱን ቢወስዱም ልክ እንደ መኪና ታርጋ አተኩሮ ግን የዓይኑን ቅድ በሳይዝ ይወስዳሉ። ብዙዎች መልካቸውን ከቀየሩ በኋላ ይሄ ሰው አብይን ይመስላል ብሎ ካሜራ ያነጻጽራል። በአርቲፊሻል ኢንቴሊጀንስ በጣም በርካታ ሶርሶች ያሉ ቢሆንም አስተማማኝ ሶርስ ሆኖ ዓለም ላይ አሽሽ ጥይት መሳሪያ ዶላር የሚባለውን እየያዘ ያለው ከካሜራ የሚገኘው መረጃ ነው። ያኔ ጊዜው አይደለም ተብሎ ባለበት ቆመያ ነገር ዛሬ በርካታ ወንጀል ኢትዮጵያ ውስጥ ያጋጥማል፣ ቤተ መንግስትን በሚመለከት ይህ ቤተ መንግስት በከተማ ውስጥ ሰፊ ቦታ የያዘ ነው። አርባ ሄክታር ገደማ ይገመታል። በሚገርም ሁኔታ አዲስ አበባ ፓርክ የሌላት ከተማ እናንተ እንኳን ልጆቻችሁ ጋር እሁድ ቀን ወክ ማድረግ ብትፈልጉ ልጆቻችሁ ወስዳችሁ ማሳየት የምትችሉበት ምንም ምቹ ቦታ የሌላት ከተማ ናት። በውስጡ ያለውን ታሪክ በውስጡ የተሰራውን ስራ ለጊዜው እናቆየው እኛ አዲስ አበባ ውስጥ ያሉ የአሜሪካ፣ የራሻ፣ የፈረንሳይ፣ የጣሊያን ሰፋፊ ቦታ ያላቸው ኤምባሲዎችን ሰፊ ቦታ ይዛቸዋልና ከፊሉን ለፓርክ አውሉት ብለን ከምንጠይቅ ከቤተ መንግስት እንጀምራል። ቤተ መንግስትን አድሰን ለህዝቡ እንክፈትለት። መተንፈሻ ቦታ የለውም። ያን የሰራን እነዚህ መንግስታት ጠየቅን። አላለቀም ድርድሩ። ግን አብዛኛው የዚህ ሀገር መንግስታት ቤተ መንግስትን ከሰጣችሁ፣ እኛም አድሰን ከፊሉን ኤምባሲ ለፓርክ እንከፍታለን ብለዋል። ሀሳቡ የቤተ መንግስት እድሳት ብቻ ሳይሆን ከኤምባሲዎችም በሪቨር ፕሮጀክት እንዳያችሁትም በሱም በሚገኘው የአዲስ አበባን የመዝናኛ ቦታና የቱሪስት መስህብ ማሳደግ ነው። ወጪውን በሚመለከት መቶ ፐርሰንት በእርዳታ ነው። አንድም ብር ከኢትዮጵያ ካዝና አልወጣም። ይሄን ታኮ ግን ኢትዮጵያ ችግር ላይ ያለች ይሄ ገንዘብ ለምን ለዚህ ወጣ የሚሉ ሰዎች ስላሉ ለነሱ ምላሽ ለመስጠት በመጀመሪያ የኢትዮጵያን ችግር እና የኢትዮጵያን ተስፋ ሙሉ ገጽታ ይዘው ነው ወይ ጥያቄውን የሚያነሱት የሚለውን ጉዳይ ለእነሱ ትቼ፣ ልመናን በሚመለከት ግን እኔ ወደዚህ ቢሮ ከመጣው ቅድም እንዳልኳችሁ ጸጋይም ስለሆነ የተሟላ የልመና ስራ እሰራለሁ መንግስታትን ሳገኝ እዳ ሰርዙ፣ እዳችሁን አሸጋግሩ፣ ተጨማሪ ግራንት ስጡ እላቸዋለሁ። ግለሰቦችን ሳገኝ ብዙ ዜጎች ያልተማሩ ትምህርት ቤት የሚፈልጉ መማር የሚፈልጉ ሰዎች አሉ። ለነሱ ትምህርት ቤት ስሩ እላለሁ። ለአንዳንዶች አንዶች ኢንቫይሮንመንታችን ችግር ስላለበት ቤተ መንግስቱን እንኳን ከፍለን ይሰጠን ስለሆነ በውስጡ በጣም የሚደንቁ ታሪኮች ያሉበት ስፍራ ስለሆነ እሱን አድሰን ለህዝብ ክፍት ማድረግ እንፈልጋለን።